በጣም ስለምወዳቸው በጣም ስለማከብራቸው አባቴ የክህነት አባቴ ብፁዕ አባታችን አቡነ ጎርጎሪዎስ ውሳሸው ሀገረ ስብከት ሊቀ ጳጳስ በሳቸው ስም ብጠራ በጣም ደስ ይለኛል። ስለዚህ አባ ገብረስላሴ ወልደ ጎርጎሪዎስ ይባላሉ። ለተወሰነ ጊዜ ዶኒ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በስልክቶ ጌል እንዳገለግል ደብዳቤ ጽፎልኝ ሄድኩኝ። ከዛም በኋላ ተመልሼ መተሃራ ቅዱስ ሚካኤል እንዳገለግል ተራኩኝ። እንዲስተዋቸው ይሄ አባት በጣም ረጅም ዓመት መነኩሴ አይ ነው። ግን ከመነኮሱ እስከ ስንት ዓመቷ ነው ወደዚህ መንኩስና የገቡ ማለት ነው? በትምህርት በግፊት ወይ በስሜት ወይ ደግሞ አምነውበት ለየትኛው ነው የገቡት? ይህን ክብር ሲቀበሉ ይሄ የመንኩስና ጸጋ ሲይዙ ቆ ሲያደርጉ በመጀመሪያ እናትዎት ምን አለች? እኔ ደግሞ ከዚህ ቀን በኋላ ወንድም አባት አግኝቻለሁ ማለት ነው። በሚዲያ ብዙ ወንድሞችን ብዙ አባቶችን ብዙ ወገኖችን አፍርቻለሁ። ከነዛ መካከል ደግሞ ልዩና እንቁ የሆኑ አባት፣ ወንድም፣ ወገን አግኝቻለሁ። ከዚህ ቀን በኋላ ቅድስት ማርያም ቤዛ ኩሉ ዓለም ተንኮል የሌለበት በእውነት የእስራኤል ሰው እነሆ ብሎ ይነሳል። ርዕሱ ምን አይነት ርዕስ ነው? እስከ ዛሬ ካወቋቸው ሰዎች በማን ተደሰትክ ብባል ከምጠራቸው ሶስት ሰዎች አንዱ ናቸው፣ መምህር ዳዊት ክፍሌ፣ የዛሬው አባ ገብረ ስላሴ። ትንሽ ስለከበደኝ እየቀላቀልኩ ልጻፍ፣ አንተም አንቱም እያሉ የማውቃቸው እኛ ደብር በስብከተ ወንጌል እንደተመደቡ ነው። ቅድመ ታሪካቸው ከታዋቂው የዶኒ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እዚያ የቀጠለ አገልግሎታቸው በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ዲግሪ በማግኘት ወደ ሰባኬ ወንጌልነት አድገዋል፣ ይልና ጽሑፉ ይቀጥላል። ይህ ሰው ግን ማን ናቸው? ምንድን ናቸው? ምን አይነት አባት ናቸው? የሚለውን አሁን አብረን እያቸው። አባቴ ስምዎት ማን ይባላል? እሺ ስሜ አባ ገብረስላሴ ክፍሌ ነው። ግን በጣም ደስ ስለሚለኝ፣ በጣም ስለምወዳቸው፣ በጣም ስለማከብራቸው አባቴ የክህነት አባቴ ንጽ አባታችን አቡነ ጎርጎርዮስ ስም ብጠራ በጣም ደስ ይለኛል። ስለዚህ አባ ገብረስላሴ ስላሴ ወለጎድጎዴ ውስጥ ይባላለው። ያው እንግዲህ መነሻዬ መነሻ ምሳቸው ናቸው። እሳቸው ለዚህ ክብር አብቅተውኛል በእግዚአብሔር ስም፣ በእግዚአብሔር ስም አመሰግናችኋለሁ። እድሜና ጸጋ ለብፁዕ አባታችን ለአቡነ ጎድጎዴ ውስጥ ያገደልን። እኔ መነሻዬ ዶኒ አቡነ ገብረ መንፈስ ቅዱስ ነው። ዶኒ አቡነ ገብረ መንፈስ ቅዱስ ከልጅነት ጀምሮ ያደጉበት ቦታ እዛው የአብነት ትምህርት ተማርኩኝ፣ ሊቁና ተማርኩኝ። እዛው በቅዳሴ ማገልገል ሳገለግል ቆየው። ከዛም በኋላ በ1999 ዓ ም በወረዳው ቤተ ክህነት እንዲሁም ደግሞ በደብራችን አስተዳዳሪ አሳሳቢነት ወደ ዝዋይ ቅዱስ ገብርኤል ገዳም ኮርስ እንድማር ተላኩኝ። ኮርስ ለአራት ወር ያክል ተማርኩኝ። ከዛም በኋላም ተመልሼ በዶኒ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በዲቁና እያገለገልኩኝ የሰዋሶ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ መኖር የሆኑት መምህር ዳንኤል አጥናፍ ከእሱ ጋር ተነጋግረው ወደ ሰዋሶ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ገባው። እዛ 2007 ዓ.ም ገብቼ እየተማርኩኝ ብዙ ፈተና፣ ብዙ ነገሮች ገጥመውኛል። ግን እግዚአብሔር ፈቅዶ ብዙ ወንድሞችን አስነስቶ ብዙ እህቶችን አስነስቶ እረርተውኝ አግዘውኝ ትምህርቱን ተምሬ ጨርሼ ተመርቄ ወደ ብፁዕ አባታችን መጥቼ ብፁዕ አባታችንን ቡራኬ ተቀብዬ ከዛም በኋላ እሳቸው በእሳቸው መልካም ፈቃድ ለተወሰነ ጊዜ ዶኒ አቡነ ገብረ መንፈስ ቤተክርስቲያን በስንክቶ እንዳገለግል ደብዳቤ ጽፎልኝ ሄድኩኝ። ከዛም በኋላ ተመልሼ መታራ ቅዱስ ሚካኤል እንዳገለግል ተላኩኝ። እሳቸውን ከእግዜር ጋር እያመሰገንኩኝ ቤተክርስቲያን እያገለግልኩኝ ህዝቡን እያስተማርኩኝ ታገለግል ቆይቼ እንደገና ደብረ ዘይት ዮሐንስ ተመድቤ መጣው። ከዛም ደግሞ ከደብረ ዘይት በኋላ ሞጆ ስላሴ፣ ከሞጆ ስላሴ ዱከም ቅድስት ማርያም፣ ከዱከም ቅድስት ማርያም ደግሞ እግዚአብሔር አምላክ ወዶና ፈቅዶ እዚሁም አዳማ ተመልሼ አርሴማ ቤተክርስቲያን ሳገለግል ቆይቼ ከዛም በኋላም በድጋሚ ሞጆ ተክለ ሃይማኖት ገብቼ ከዛን ብፁ አባታችንን የምንኩስና ሕይወትን እፈልጋለሁ አመንኩስም ብዬ ጠይቄ፣ እሳቸውም እግዚአብሔር ይፍቀድ እግዚአብሔር ይጨመርበት ቆይ ብሎኝ፣ ከዛን ቆይቼ እግዚአብሔር ፈቅዶ ጊዜው ሲደርስ ያው ጥሪ ተደርጎልኝ ገዳም ገብቼ መንኩሻለሁኝ። እንግዲህ እዚህ ደርሻለሁ ማለት ነው። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር አክብርልኝ ወንድማችን። በዚህም ሚዲያ ላይ ያቀረብከኝ ወንድሜ ዚማ ዩቲዩብን ከልብ አመሰግናለሁ። እንዲሁም እኔም ብቻ አይደለም እንዲሁም እናታችን ቅድስት ኪዳን ቤተ ክርስቲያንን አስተዋውቀህልናል። እግዚአብሔር ያክብርልን፣ እድሜና ጤና ይስጥልን እላለሁ። እጅግ አመሰግናለሁ አባቴ፣ ይህም አመሰግናለሁ። ክብር ይስጥልኝ። እኔ ግን ከገረመኝ ነገር ቤተሰቦች ምን አለ መሰላችሁ፣ እንዲስተላቸው ይሄ አባት በጣም ረዥም አመት መነኩሲ ያ ነው ነው ይመስል አለ። ግን ከመነኮሱ እስከ ስንት ዓመቷ ነው? አሁን ነሐሴ ሲመጣ ሁለተኛ ዓመት የሚሆኑት ነሐሴ ሲመጣ ነሐሴ ሦስት ሲመጣ አሁን ለያዝነው ዓመት ገና ሁለተኛ ምቶቱ ማለት አዎ፣ አንደኛ ነሐሴ ሲመጣ ገና ሁለተኛ። በነገራችን ላይ ቦታው የት ነበር ዶኒ? ያው ቦታ ይተካ የሚገኝ ዶኒ አሁን ነው ማለት ነው። ከናዝሬት ሃምሳ ሁለት ኪሎ ሜትር ቦታው ላይ ያው ትልቅ ጸበል አለበት። ያው ጸበል ይታወቃል። ያው ዶኒ ዜሮ አንድ ቀበሌ ነች። ያው ወረዳችን በውሰት ወረዳ ነው። እናዶኒ ነውለ እነ መልካም ሰው የሚል ነው የተነሳ ነው። እና እንግዲህ ይሄን አባት እንዴት ተገናኛችሁ በምን ተገናኛችሁ የሚለውን አሁን የሚገርመው ነገር የተገናኘ ነው፣ መጀመሪያ በኦንላይን መንገድ ነው የተገናኘ። ከዛ በኋላ በውስጥ ማውራት ጀመርን። እጅግ መልካም አባት ናቸው፣ ቅን አባት ናቸው። ሲበዛ ደግሞ የዋ ከዘመኑ ሰው ያልተፈጠሩ መልካም አባት እንደሆኑ አረጋገጥኩኝና፣ ካገኘሁት ቦታ አይቀርም፣ እስቲ እንደው ትንሽ ስለ ራስዎት እናውራ ብዬ ነው ዛሬ አስገድጃቸው ነው እንግዲህ ወደ እናንተ ያመጣኋቸው። አባቴ እንግዲህ ምንኩስናዎት ያጭር ጊዜ ነው እና በዚህ መካከል ውስጥ እንደው ያጋጠመውት ገጠመኛል፣ ፈተናል ነው ምን ያጋጠመ ነገር አለ? አንዳንዴ ያው ምንኩስና ውስጥ ሲገባ ፈተናውን በዛው ልክ አብሮ የሚመጣበት አጋጣሚ ያለና እንደው ያጋጠመዎት ነገር አለ ወይስ እንደው ሰላም ነው ሰው እንደራስ ሰላም ነው። እና አባቴ ወደዚህ መንኩስና የገቡ ማለት ነው በትምህርት በድፊት ወይ በስሜት ወይ ደግሞ አምኖበት ለኛው የገቡት የገቡ አንደኛ፣ ማለት አንዳንድ ሰዎች እንዲሁ የመንኩስና የወተ በደም ሳያውቁት በስሜት ይገባሉ። ምን አይነት ስሜት ከተባለ የሆነ ሰባቂ የሆነ አባት የሆነ መንፈስ ይሰብ ስለመንፈስና ሲናገር ሳምተው በስሜት ወደ መንፈስና የሚገባው አንድ ያዙልኝ። ሁለተኛ ደግሞ በደንብ አምነውበት የምንኩስና ሕይወት እጅግ ፈተናም ደስታም ያለበት እንደሆነ አምነውበት ከእግዚአብሔር ጋር በእርግጠኝነት እንደሚገናኙበት አምነውበት የሚገቡ አሉ እና ከዚህ ከሁለቱ አንጻር ሰው በየት በኩል ሶስተኛ ደግሞ አለ። ሶስተኛው እንደተመሰለ አንዳንዴ በሰዎች ተጋፍተው ይገባሉ፣ ይገባል። እኛሁን ማቃቸው ሰዎች አሉና ከገዳ መነኩሴ መጥቶ ወደኛ ሰፈር ማለት ነው የሆን ዲቱን ያገኛል ከዛ ነገራቸው ምንኩስና እኮ እንዲህ ነው፣ ጥሩ ነው ምናምን ብሎ ይገፋፋቸዋል። ስራቸው እነሱ ስለ ምንኩስና ላያስተውሉ፣ ግን ድንገት ተገፋፍተው ወደ ምንኩስና ይገባሉ እና ሰው ከየትኛው መስመር አሉ? ጥሩ ጥያቄ ነው። በጣም ደስ የሚል ጥያቄ ነው። እውነት ለመናገር ከሆነ እኔ ከድሮም ከልጅነት ጀምሮ ሀሳቤ አላማዬ ምንኩስና ህይወት ነው። ስብከትም ሰምቼ አይደለም ሰውም ገፋፍቶኝ አይደለም በራሴ አመኘበት በቃ እግዚአብሔር እሱ ያጸናኛል፣ እሱ ያበረታኛል። እሱ እስከ መጨረሻው ድረስ የአባቶችን የእናን ጦስ ሊነመቃሰን ቆብ አድርጌ ከእሱ ጋራ እግዚአብሔር ጋር እኖራለሁ ብዬ እንጂ በስሜታዊነት አይደለም፣ ሰዎች ገብቶኝ አይደለም፣ ራሴን በራሴ ነው እና እንግዲህ እግዚአብሔር ካልፈቀደ ምንም ነገር የሚሆን ነገር የለም። በስሜታዊነትም ተገፋፍቼ አይደለም፣ አምኜበት አስቤበት ሆናለው ብዬ ነው እና እንደዛ ነው። በጣም ጥሩ አባታችን ይሄን ክብር ሲቀበሉ ይህን የምንኩስናና ጸጋ ሲይዙ ሲያደርጉ ያደርጉ፣ በመጀመሪያ እናቶች ምን አለች እናቴ? በጣም ከፋት፣ በጣም አዘነች። ልጄ ምን ነው እኔ ልጄ ያልጠበኩህም አንተ ሚስት አግብተህ ልጅ ወለደ?

ጸልይ ልኛለች እኔም ያው ህዝቦት አስባት አለው እና ምንም ችግር የለም። ሆኖ ያው አምናለች ማለት ነው። ግን ለተወሰነ ጊዜ ግን አኩልፋኛለች፣ አዝናብኝ አለችኝ። ግን እኔ ደግሞ ያው ምርጫዬ ይ ስለሆነ ወደፊት እንጂ በኋላ አስፈልግም ማለት እግዚአብሔር እንደዚህ ክብር ስለበቃ እግዚአብሔር አመሰግናለሁ። የአባ ገብረስላሴ እናት እንኳንም ደስ አለውት ልጆት እንደዚህ አለ ክብር ስለበቁ እንዲያውም ደስ ሊሎት ነው የሚገባው። ዛሬ ትውልዱ ወይም ደግሞ ወላጆች እየተቸገሩ ያሉት ልጆቻቸው የሆነ አልባሌ ቦታ ላይ እየተገኙ ነው የተቸገሩ ያሉት እንጂ እንደዚህ ያለውን ቁም ነገርማ አንድ መልካም ነገር ነው ከእግዚአብሔር ጋር የሚያገናኝ ድንቅ ልጅ ወልደዋልና፣ እኔ በበኩሌ እንኳን ደስ አለዎት ደስ ሊሎት ይገባል ነው የምለው። ይሄን የመሰለ እንቁ ልጅ፣ የቤተክርስቲያን ኮከብ፣ ምርጥ የተተና አባት ልጅ ነው የሰጡንና እንዳው፣ በዚህ እግረ መንገድን እንኳን ደስ አለዎት፣ ወይም ደግሞ ደስ ሊለውት ይገባል፣ ሊኮሩ ይገባል። ሌላው ነው የምፈልገው የአባታችን እናት የሆኑ ድለኛ ነዎት። እንደዚህ ያለው ማህጸን እጅግ የተባረከ ነው። እና መልካሙ ነገር እሳቸው መርጠዋል። በዚህም ደረጃ ብዙውን ሰው እያስደሰቱ ነው የሚገኙት። በሳቸው ብዙ ሰው ይኮራል። በሳቸው ብዙ ሰው ደስ እየተሰኘ ይገኛል። ይሄ ደግሞ አንዱ ጸጋና መታደር ስለሆነ ደስ ነው የሚገባው። እህት ወንድም አለሁት ወይ? ሶልቻ አሎት ነስ ነው ይሄ ነገር ነው ሲያዩ ምን አሉ? አዎ አንድ ወንድሜ እንዳውም የቤተ ክርስቲያን አገልጋይ ነው። ኦ ከዚህ ነው ያው እዚህ አሪቦና ቅድስት ማርያም ቤተክርስቲያን ተሰላዳቂ ነው እሱ ያው ደስተኛ ነው። ያው ስለሚያውቅም ያው ደስ ነው ያለው እሱ፣ ምንም የከፋው ነገር የለም። ያው ሌሎች ደግሞ ህፃናት ስለሆኑ እነሱ የሚያውቁት ነገር የለም። ያው እናቴ ነች፣ አባቴ በህይወት የለም ከሞተ አንድ ስድስት ዓመት ሰባት ዓመት ሆኖታል። እናቴ ነች ቹ ሌሎቹ ታናት ናቸው። ታናሽ ወንድሜ ደስተኛ ነው ነው አገልግሎቱንም ታናሽ ነው ህጉንም ስርአቱንም ስለሚያውቅ እሱ ምንም አላለም። ጥሩ ነው ያለው። እግዚአብሔር ይመስገን። እናቴ ነች። እናቴም ደግሞ አሁን ሲገባ ዝም ብላለች። እንደሰማሁት እንዳረጋገጥኩት በሄዱበት ቦታ ሁሉ መልካም ስነ ምግባር ያለት መልካም ጸባይ ያለው እጅግ ወንጌላዊ መካሬ አስተባ አስተማሪ የወንጌል አገልግሎት የሚሰጡ አሁን ባሉበት በደብሩ እንኳን በናዝሬት ቅዱስ ያናመረት እና በዛ ቦታ ላይ ለጊዜ የሚያገለግሉት በምንድ ነው ቁልፈኛ ፈኛ ናቸው። ግን ከዛ ደግሞ አልፎ ምን ያገለግላሉ መሰላችሁ? በማይጠንት ህዝቡን እያስደሰቱ በወንጌል እያስተማሩ ይህ ነው እንግዲህ፣ ካባቱን የሚጠበቁት ይሄ አንዱ የምንኩስና ትልቁ ምልክት ስለሆነ እኔ ደግሞ ከዚህ ቀን በኋላ ወንድም አባት አግኝቻለሁ ማለት ነው። በሚዲያ ብዙ ወንድሞችን ብዙ አባቶችን ብዙ ወገኖችን አፍርቻለሁ። ከነዛ መካከል ደግሞ ልዩና እንቁ የሆኑ አባት ወንድም ወገን አግኝቻለሁ ከዚህ ቀን በኋላ ማለት ነው። በዚህም ደስ ብሎኛል። እንደ እናንተ ያለ መልካም አባት፣ የገዳም ሰው፣ መንፈሳዊ ሰው፣ ጠንካራ አባት ማግኘት ለእኔ ትልቅ በረከት ነው እና በጣም ደስተኛ ነኝ አባቴ

ይሄ አባት መጀመሪያ በስብከተ ነው የሚያገለግሉት። ከዛ ደግሞ አሁን በቁልፈኛ ተመደቡ። ይሄ ማለት ማለት ነው ስብከተ ወንጌል ከፍ ያለ ደረጃ አለው ይታወቃል። ይሄ ቁልፍ ደግሞ ያው ሁሌ ድካም አለው፣ በየቀኑ ግብስ በግይ ታደበው የታክሲያን ይከፍታሉ፣ ይዘጋሉ፣ ጠዋትን ማታ። ለዚህ ሲመደቡ ምንም ቅጥ አላቀረቡም። ምንም ማለት ነው ደስ እያለኝ ታማልቀቱ፣ ደስ እያለኝ ትትና ማለት ይሄ ነው። ሁሉም የእግዚአብሔር አገልግሎት ነው ሁሉም የሚካባው በእግዚአብሔር ቤት ውስጥ ነው። እና የፈለገውን ስራ ቢሰጠኝ ሰራለው። እና ቁልፈኛም ቢሆን ችግር የለብኝም፣ እዛ ሙኝ ሁሉን ማስከረ እችላለሁ። በዚህ ከቱ በቁልፈኛ ሙኝ ማገልገል ይችላል ብሎ ይሄ በትዕግስት ተቀበሉ። ይሄ አሉ የምንኩስና ምልክት ነው የተተና ምልክት ነውና፣ በዚህም ላደንቀዎት፣ ላመሰግነው ተደርኩ እና አባቴ እጅግ ደስ ብሎኛል። ይሄ ሁሉ በረከት ስላየው ከርሶ ላይ ዓለም ቅድስት ማርያም ቤዛዊ